እንግዲህ ዛሬ በአዲስ ቪዲዮ ነው ማለት ነው የመጣውላችሁ፣ የኔ ምርጥ ቤተሰቦች ማለት ነው። ዛሬ የመጣውላችሁ በአብርሽና በሩታ ነው ማለት ነው። እንግዲህ ትናንትና አብርሃም በለቀቀው ቪዲዮ ላይ ከነፂ ጋር ሆኖ ቪዲዮ ሰርቶ ለቆ ነበር ማለት ነው። በዛ ቪዲዮ ምክንያት እንግዲህ ሩታ ዛሬ ላይ የለቀቁት ቪዲዮ በጣም የሚያስደስትም ነው፣ በጣምም ደግሞ የሚያናድድም ነው ማለት ነውና። እንግዲህ አብርሃምን ያየንበት እይታ ሁላችንም የተለያየ እይታ ሊኖረን ይችላል ማለት ነው። እኔ ግን አብርሃም በጣም አናዶኛል ማለት ነው። ምክንያቱም ሩታ ማለት የእሱን ልጅ በሆዷ ተሸክማ እያለች ለዛችኛዋ መናደድና መበሳጨት ነው ያሳስበው ማለት ነው። እዚህ ጋር ግን የሚስቱ መጎዳትና በሆዷ የያዘችው የጽንሱ መጎዳት ምንም አልታየውም ማለት ነው። እሷ በተናደደች ቁጥር ጽንሷ እየተጎዳ ነው የሚሄደው ማለት ነው እና በዛ ላይ ደግሞ ራሱ ዶክተሮችሽ መናደር የለብሽም ብሎ ባለፈው እየተናገረ ነበር ማለት ነው። እና እኔ ብቻ ምን ደምላላቅ አብርሃምን ዛሬ ባገኘው ሩታ በጥፊ የጠፈጠፈችው ጥፊ እኔ በጥርስ ያለቀውም ነበር። እውነቴን ነው ምላችሁ፣ እኔ በጣም ነው ያናድድኝ እንዴ! እና እንግዲህ የምልበላችሁ መሰላችሁ፣ ለጽዮን ለጽዮን ነው። ማን ነው ሱማን አምጡኝ፣ እቺን ማናት፣ ለነጽ ማለት ነው። ለነጽ አግዞ ካሁን በኋላ አያገባሽም፣ ስለኔ አይመለከትሽም፣ አርፈሽ ከኖርሽ ኑሪ፣ ካልኖርሽ ደሞ ቤቱን ለቀሽ ውጪ ብሏል ማለት ነው። ለሩታ ነው ያለው አላት። እንግዲህ እንደዛ ነው ያለ፣ ከቤቱ ጣለ ማለት ነው ሄዳ በፈለገችበት ተረጋግታ መመለስ ትችላለች አለ። እንደፈለገ ሊጨፍር ማለት ነው ይሄ አለሌ። አረ የመድሃኒ ዓለም ያለው እኔ በጣም ተናድጃለሁና፣ አብርሽ የሰራው ስራ በእውነት በጣም ጥሩ አይደለም። በጣም በጣም በጣም ኮመንት ላይ ራሱ በጣም ብዙ ሰው እንደዛ ስጠፈጥፍ ሩታ ራሱ ሳይደጋረግሽ ሩታ ሲያንሰው ነው እያሉ ነው ማለት ነውና በጣም ብዙ ሰው አስቆጥተሃል ማለት ነው አብርሃም የምሰራው ስራ ጥሩ አይደለም። እንደ ሚዲያ ሰው ከማንም ሰው ጋር መስራት እችላለሁ ቪዲዮ፣ እኔ ከማንም ሰው ጋር ቪዲዮ በሰራሁ ቁጥር አንቺ እንደዚህ የምትናደጅ ከሆነ ምንም ላደርግሽ አልችልም። ስለዚህ የራስሽ ጉዳይ ነው፣ ካሁን በኋላ ምንም ነገር እንዳትናገሪኝ አለ ማለት ነውና በጣም ያሳፍራል እውነት እስከ ዛሬ ሞትኩልሽ ዛሬ ሁለት ናት። የትም አትሄድም እያሉ ነው። እንግዲህ አንዳንድ ወንዶች የሚገርማችሁ ነገር ሚስት ካገቡ በኋላ ልክ እስከምታረግዝ ድረስ ምናምን ይሁን እንክብካቤ ያደርጉላታል እና ከዛ የእነሱ ልጅ በሆዷ ከያዘች በኋላ መሄጃ የላትም ብለው ብዙ ነገር ያደርጋሉ ያደርጋሉና፣ ሩታ ደግሞ አሁን ላይ በጣም ተናዳለች። በራሷ ላይ ያልሆነ ውሳኔ እንዳትወስን እየፈራሁ ነው ማለት ነው ምክንያቱም ወይ መድኃኒት እንዳትጠጣ ወይ የሆነ ነገር እንዳታረግ በጣም እየፈራው ነው። ግን ሆዷ እያስታወቀ ይመስለኛል ሳየውና በጣም ያሳዝናል። እውነት አብርሃምን በዚህ ልክ አልጠብቀውም ነበር ማለት ነው። ሲሆን የሩታ መጎዳት ሊያሳስብህና ሊያሳዝንህ ይገባ ነበር ማለት ነው። አንተ ግን የነጻነትን ልብ መሰበር ነው እያሳሰበህ ያለ ማለት ነው። ምክንያቱም እንግዲህ ለሁሉም የተናገርከው ሩታን ከማንም ከምንም መርጫት ነው ያገባዋት ብለሃል። በነገራችን ላይ በነገራችን ላይ ማናት ይህቺ ነጻነት ተብዬዋ? ራሱ የእናንተ ፍቅር አይደለም፣ ትዳርም የላችሁም፣ ከእሷ ጋራ ምንም አይነት ነገር የለህም። እኔ ምንም ውስጤ ሊያምን አልቻለም። እኔ ዛሬም ወድሃለሁ አፈቅርሃለሁ እያለች ነበር ቪዲዮ ላይ ማለት ነው። እንግዲህ ማንኛውም ሴት ባሏ ሄዳ አንድ ሴት ወድሃለሁ አፈቅርሃለሁ ስትል ዝም የምትል የለችም። እና አብርሃም በዚህ ልክ ከሩታ ጋር እያስመሰለ ነበረ እውነት ከልቡ ነበረ። ለነገሩ ደግሞ ነገኮ ተመልሶ እኔ ስለ ተናደድኩ ነው እንጂኮ እኔ ሩታን ከማንም በላይ ወዳታለሁ አፈቅራታለሁ ይላል ማለት ነው። ምክንያቱም አፈቅቤ አፈጮሌ ነው ማለት ነው አብርሃም ማለትና ከዚህ ሌላም የተለየች ደግሞ ሌላም ልትኖር ትችላለች ከነፂ በስተጀርባም ሌላም ትኖር ይሆናል እና በእውነት ግን እኔ ሩታ አሳዘነችኝ። እግዚአብሔር በሚያውቀው ሩታ በጣም ነው ያሳዘነችኝ። አንጀቴን ነው የበላችሁ እና አስባችሁታል። በዚህ ልክ እኔ እንጃ፣ በስመ አብ። በዛ ምንም ማድረግ አትችልም። አሁን በቃ የእሱ ነገር ያናድዳታል፣ በውስጥ ያለው ጽንሷ ደግሞ ያኔ ያነጫንጫታል። ብቻ ይህን ሁሉ ተቀብላ ለመኖር ከሱ ከአብርሃም ጋር ከባድ ነው ሲሆን ሲሆን የሆነ ዞር የምትልበት ቦታ ቢኖር እና ዞር ብላ ልጇን ብትወልድ እኔ እመርጣለሁ፣ ማለት ምክንያቱም እሱም እንደፈለገ ቢጨፍር ከዛ በኋላ ቪዲዮዋን እየሰራች በቃ ልጇን ማሳደግ ነው። የአብርሃምን ጉዳይ እኮ አየህ ነው፣ በቃ ምንም ማድረግ አይቻልም። እኔ መጀመሪያውንም ለሩታ ነግሬያት ነበር፣ አንቺ እኔ ወድሃለሁ አፈቅረሃለሁ ብለሽ ስለመጣሽ አብርሃም ለአንቺ ፍቅር የለውም። ሩታ ተይ ይቅርብሽ፣ እዚህ ጋ ይበቃሻል ብለንሽ ነበር፣ ብዙ ልጆች ማለት ነው። እና ግን አንቺ ምንም አልሰማሽም። እንግዲህ ያው ምንም ማድረግ አይቻልም። ያው ተወጪው ማለት ነው። እና ው ሁሉም ወዲያው ገብስ ነው፣ ለራስሽ ነው የሚሆነው። እና እንግዲህ እሱም ቢሆን አቶ አብርሃምም ቢሆን የራስሽ ጉዳይ ነው ያለው። በሆዷ ያለው ልጅ ራሱ የእሱ አይደለም ማለት ነው። በቃ እሱ እንደዛ ነው ያሰበው። እንግዲህ አንድ ወንድ ልጅ የራስሽ ጉዳይ ካለ ልጁ በሆዷ ያለው ጽንስ ራሱ አይመለከተውም ማለት ነው እና በጣም ያሳፍራል። እውነት በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። በዚህ ልክ አብርሃም ይወርዳሉ እያስብ ያላቅም እና ሩታ ግን በጣም ነው አንጀቴን የበላችኝ፣ በጣም አሳዘነችኝ። በእሷ ቦታ በሆን እኔ ምን ማድረግ ምን ላደርግ እንደምችል ራሱ አላውቅም እና እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። እውነት ያው ብዙ ሴቶች የሚያሳልፉት ህይወት ነው ይሄ ህይወት ብቻ አላቅ ምን እንደምላችሁ አላውቅም። ብዙ ብዙ ብዙ እንደዚህ አይነት ያሳለፉ ጓደኞቼም ስላሉ በጣም ነው የሚያመው በጣም ነው የሚያቆስለው እውነት ከን ከምትወዱት የልጆች አባት ይሆናል ከምትሉት እና ከምታፈቅሩት ሰው አይመለከትሽም ስለ እኔ እንደፈለኩ እሆናለሁ፣ የራስሽ ጉዳይ የሚል ቃል ሲወጣ ስሰሙ በጣም ያማል። እሞትልሻለሁ፣ ቀበርልሻለሁ፣ ከአንቺ በፊት እኔ ልሁን፣ የአንቺን ሞት ለእኔ አድርገው እያለ ሲያሽኮረመምሽ፣ ሲያባብልሽ፣ እያስመሰለ የነበረ ሰው አንቺ በሆድሽ የሱን ጽንስ ወይም የሱን ልጅ ከያዝሽ በኋላ አይመለከትሽም፣ ስለ እኔ እንደፈለግኩ ሆናለሁ ሲልሽ ምን ያክል ቅስምሽ እንደሚሰበር ፈጣሪ ነው የሚያውቀውና፣ ሩታ በጣም ነው አንጀቴ ነው የበላችኝ። አብርሃም ግን ሌላ ምንም የምልህ ነገር የለም። በእውነት ሩታን በዚህ ልክ አሁን ላይ የምትጎዳት ከሆነ ፈጣሪ ራሱ ይበቀልሃል ብዬ አስባለሁ። ምክንያቱም እኔ እንጃ እኔ አላቅ እውነቴን ነው የምላችሁና እማት ወንህ ከሆነ ከድሮ መናገር ነበረብህ። እና እወድሻለሁ አፈቅርሻለሁ እያልክ ከዚህ ቦታ ከደረሳችሁ በኋላ በጣም ያሳፍራል። በዚህ ልክ እንደዚህ አይነት ነገር ከአንተ አንደበት ይወጣል ብዬ አልጠብቅም ነበረ። ከአብርሃም አንደበት እንደዚ እንደዚህ አይነት ነገር አልጠብቅም። እግዚአብሔር በሚያውቀው ፈጣሪ እርዳችሁ። በእውነት ያሳፍራል። ተጉለት ሚዲያ ሸዋ፣ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን።